ወይዘሮ ሃቢባ አንተ አሁን እኮ አስራ ሁለት ሰዐት እርዳታ አለብኝ ያልቃል እኮ ከአርባ ደቂቃ። ስንት ጨዋታ እንጫወታለን? የተጫወት ነው እንጫወታ። ቆይ መጀመሪያ ከአረቦች ጋር ተጫውቼ ዊኔን አስወስጅ ልምጣ። አንተ ይሄንን ሁሉ ዊን ወስደብኝ ጮቤ እንድትረግጣ አልፈልግም። ምን አይነት ተንኮለኛ ናት። አንቺ ተንኮልሽን አቁሚ። አንቺ ተንኮለኛ አንተ ነህ። ከአንተ ክፉ ስለሆንክ ነው ክፋትን ያስተማርከኝ አንተ ግላቬ ላይ ፍላወር

አሁን ደግሞ መቀጣሽ ቅጣት ወይ ነው። ከአምስት ወር ከአምስት ወር በኋላ ይሄን ጨዋታን ያገኘኋት። አምስት ወር ቀጥቅጭክ በአምስት ወር አንዴ አግኝተህ እንትን ትላለህ። እንኳን ደስ አለህ፣ እንኳን ደስ አለህ፣ እንኳን ወግ ደረሰክ፣ እንኳን ደስ አለህ እንኳን በቃ በቃ እንድሽ ብዬ ምንም የማዝንብሽ አጣወንድ ደረቱን ነፍቶ ወንድም ማለት የሚችለው መሳይ ጥጋቡ ብቻ ነው። በቃ በእናትሽ አፍሽን ዝጊልኝ። በእናትሽ በቃ በቃ ነው። አምስት ወር በኋላ ያገኘ የመጀመሪያ ቅጣት የመጀመሪያ ቅጣት የመጀመሪያ ቅጣትሽ እንደው እንደው እንደ ምን ልቅጣት እያለ ነው ፊት አውራሪ ፊት አውራሪ ያም ሳለቃት ጋቡ ገብርኤልች ዘደንጅር ኦፍ ዘደንጅረስ ዘኪንግ ኦፍ ዘኪንግ ብለሽ ግንባርሽ ላይ ትጽፍያለሽ። እኔ ከዛ በኋላ ስክሪንሻት አድርጌ ኢንስታግራም ላይ ስቶሪ አደረገዋል። ሁለተኛ ቅጣት፣ ሁለተኛ ቅጣት፣ እነዚህ ጥቃቅንና አነስተኛ ቤተሰቦችን ማለት ጥንብርኩሳቸውን ስማቸውን እየጠቀሽ ትሰድቢያቸዋለሽ። ቅጣት የለም። ቤተሰቦቼ ሌላ ጉዳይ ነው፣ ስም መጥራት ሌላ ጉዳይ ነው። ሁለት ቅጣት የለም። እራስህ ነው ቅጣት ላይ ነበር። እሺ ይሄው በዚህ ጋር መጥቶ ምን ይላሉ፣ ታካባክኝ እንደምችል ማለት ነው። ማንም ያውቃል። አትቀልዱ፣ እናንተ እናንተ ማለት ሲቪል ነቀሶች ናችሁ። እናንተ የአቢዋ ድሮኖች በጣም ሲቪል ነቀዞች ናችሁ። ቅጣት ሲጽፉ አያችሁ። አይኔ እጅለኝ እንደ ከእናንተ እ ከሰልት ፈጪና ፊትሽን ትቀበያለሽ። እኔ ማስክ ማውለቅ አልችልም፣ ቲክቶክ ይዘጋብኛል። ሚኪ እንደሱ አይነቀ እኔ ፊት ላይ የሚደረግ ነገር፣ አትቅጣኝ። እንተኔ ስትራይክ እስኪያልቅ ድረስ ለምን ማስክ ማውለቅ አልችልም እኔም ከአን በኋላ ማስክ አድርጌ ነው የምገባው። አንቺ ሾካካ፣ ምን አይነት ነገር ነው አንተ? ችግር የለብክማ፣ አንተ የእንትን ችግር የለብክም እኮ አንተ። ቲክቶክ ስትራይክ ቢሰጥክ እንደኔ ፊትክ ቢይዝብክ ቲክቶክ። እሺ፣ እኔ ቲክቶክ ፊቴን ስለያዘብኝ ማስክ ማድረግ ይሄን ደግሞ አንተ ታውቃለህ። ስለዚህ እኔ ከፊት ከማስክ ማውለቅ ጋር የተገናኘ ነገር። አምስት ደቂቃ በጭንቅላት ቁሚ፣ አምስት ደቂቃ በጭንቅላት ቁሚ

ለሰው እርዳታ ያስፈልገኛል። ጫማዎቹ ቁመቷን ይበልጣሉ። ምንድን ነው አንቺ? ስሚ የማን ጫማ ነው ያደረግሽው? ቁመትሽን ይበልጣሉ ጫማዎቹ ራሱ መሆን የለበትም እንደዛ ቁራሌ ቁራሌ ላይ ቆይ ጣብቅ። ቴንኪው ሰሚራ፣ ቴንኪው ሶ ማች። የተረገመ ቆይ። እጅ ላይ ይጣልክ ፈጣሪ። መኪና ነው ሰው አውቀህ ነው አውቀህ ነው። አፍንጫህን እንዲህ ስትል ሌላ ነገር እየነካህ ነው። እንደዚህ አይነት ድምጽ የሚያውቀው የመኪና ሞተር እኮ ነው የሚመስለው። በቅድሙ ሰዓት በቅድሙ ሰዓት በቅድሙ ሰዓት በተባባ ነው ሰዓት

ተራቀል እመጣለው ብሎ ብሎት ሄዷል። ተረባረቡ። ኦኬ በጣም ጥሩ ዊኒ ዳይ ሳሬ እሷን ቤተሰቦች እዚህ ቤት ግን በቃ ረገሟቸው። ይረገሙ፣ ችግር የለው። ምን ያለውላቸው እኔ አጭር ሰው። አንተ ራስህ እኮ ብለካል አጭር ሰው እርግማኑም ምርቃቱም ጠባይ ልም ፈጣሪ ምልክት አርጎበታል ብለካል። እኔ ሲሆን ትሪፕል መጥቶላችኋል። ይሄን ትሪፕል ነው የመጨረሻ ጨዋታ ነው። የመጨረሻ ጨዋታ ነው። አስራ ሰባት ሰው ይፈጠራው፣ እቴ ስትሄድ ማጽሐፉ ሺህ ከሆን ባለ አስራ ሰባት ሰው የመጨረሻ ጨዋታ ነው። አስራ ሰባት ሰው ይህን ካሸነፍኩኝ ማለት ነው አልቀጣም። ደብሉ ደገመችው በቃ ሰሚራ ትለያለሽ። ደብሉ ላይ ቢሆን ደግሞ ሰሚራ የኔ እናት እንዴት ጥሩ ነበር። ደብሉ ላይ ቢሆን

ካካሽ ይድረቅልሽ፣ ታዝኖ የሚያጨስ ልጅ ይስጥሽ። እኔ ምንም ግን ምቀኛ የበዛበት ሰው የለም ፊት ላይ ምንድና እንደኔ ምቀኛ የበዛበት ሰው የለም። በጣም ባለጌ ናችሁ። አንደኛ ቅጣት ሳት የለኝም። እርዳታ ሊገምርብኝ ነው

እቤት ግን እሺ፣ አንደኛ ቅጣት የተለመደው ነው። ዶክተር አምባሳደር ሀቢባ አለቃይ ናት። ዶክተር አምባሳደር አይራን ሌዲ ሀቢባ አለቃይ ናት ትላለህ። አንደኛ ሁለተኛ ቅጣት ሁለተኛ ቅጣት ወተት ላይ መኪና ላይ ትቆምና፣ የሀቢባ ቤተሰቦች ይችላሉ፣ የሀቢባ ቤተሰቦች ይችላሉ፣ የሀቢባ ቤተሰቦች ይችላሉ፣ የሀቢባ ቤተሰቦች ይችላሉ ትላለህ። መኪና ላይ ቆመ፣ ከላይ የሀቢባ ቤተሰቦች ይችላሉ፣ መኪና ላይ ከላይ የመኪና ጣራ ላይ የመኪና ጣራ ላይ ኮኑ በስኪ ነው የሚገባው፣ ምን ያገባ የሚያደርግ በቆርቆሮ ነው ብረት ነው እሱ፣ ላይ ቁጭ ብለህ የሃቢባ ቤተሰቦች ይችላሉ የሃቢባ ቤተሰቦች ለዓለም ታሰማለህ። ውጣ ነው። ኧረ አንቺ ልጅ ይሰበራል። ይሄ መኪና አይሰበርም። ውጣ አሁን ጀምር። ሶስተኛውስ? ሲጀመር ሶስት ቅጣት አይቻልም። መውጣት አንድ የአይባ ቤተሰቦች ይችላሉ። ሁለት ሁለት ቅጣት አይቻልም። ሁለት ቅጣት አይቻልም። ጨዋታ ምንድን ነበር ያለችው? ምን አልኩኝ ምን አልኩኝ? ስም እየጠሩ መስደብ አይቻልም። ቤተሰቦችን መስደብ አንድ ጉዳይ ነው፣ ስማቸውን እየጠሩ መስደብ ሌላ ጉዳይ ነው። ከሁለት አይቻልም እና መኪና ላይ መውጣት አንድ ቅጣት ነው። የሃቢባ ቤተሰቦቼ ይችላሉ። መኪናክ ላይ ወተህ በጭንቅላት እቆም ምረጥ። ከሁለት አንቺ ወይ መኪናክ ላይ ቆመ በጭንቅላት መቆም ወይ መኪና ላይ ወተህ የሃቢባ ቤት ሰዎች ይችላሉ ማለት ምረጥ። ከሁለት መኪና ላይ እንደት ነው በጭንቅላት የምቆመው? ሴት ምናገባኝ ምናገባኝ የሚመለከተኛ እንድሄድ አስተካክ። ቅጣትሽን አስተካክ። ሁለት ቅጣት አይቻልም። አትከራከሪ። ስሚ የልብ ሙማ እንዲረዱ አትፈልጊም እንደ

እኔ እላይ ውኳላልኩ ይዳ ተጨካኝ አይደለም ላይ እኮ አላልኩም። ይሄ እንትኑ ዳሽቦርዱ ላይ ላ ከዳሽቦርዱ በፊት ያለው ላይ እዚህ ላይ እኮ ነው ያልኩህ እኮ ልወጣልሽ በጭንቅላት ይቆምልሽ እዚሁ እዛው አላልኩም። ወተን ይሄ ዳሽቦርዱ በውጭ በኩል ምንድነው የሚባለው?

እሱን ምክንያቱ ከዚህ በኋላ ደግሞ አንቺ የማትቀጭውን ቅጣት አልቀጣም። አሁን የማትቀጭውን ነግረሽናል። እሺ ንገርክ። እስከ ዛሬ ድረስ ታዲያ ሁለት ቅጣት ስሰጥክ፣ አንደኛ ከሰል ፈጭተ ተቀባ፣ ሁለተኛ ፊትክ ላይ ጻፍ ስልክ የከሰል መፈጫቱን መርጠ ትቀጣ ነበር። እንደ ሁለት የፊት ቅጣት ነው። ዛሬ እኮ አሸንፈሻለሁ። ጭንቅላት ተገልጧል ነበር። በትክክል ቅጣት ስጭኝ። አፈማየታውቃ እርዳታ ስላለብኝ ሰዓት ስለደረሰብኝ ላለመቀጣትማ የወዱ ድራማ ማርያምን አንቺ ራሱ ነገ እቀጣለሁ። ማርያምን እቀጣለሁ፣ ነገ በዚህ ሰዓት እቀጣለሁ። ሰምታችኋል፣ ማርያምን ብሏል። ሁሉም ሰምተዋል። የልብ ሙማን ማለት የልብ ሙማን ማለት በጣም ለእኛ ስንት ነገር፣ በቃ መታከም አለባት። ስለዚህ እነሱ ልረዳ ስለሆነ እኔ እንትን መጨቃጨቅ የለብኝም በእነሱ ታይም መጨቃጨቅ የለብኝም። በቃ መውጣት ነው ያለብኝ፣ መውጣት አለብኝ። በቃ አለቅ። ስለዚህ የልብ ሙማን ተባለ አለ። ስለዚህ ስለ ልብ ሙማኖች ተብሎ ነው እንጂ ነገር ቀጠሉ። ምክንያቱም ይህንን የምትመለከቱት ስነ ምግባሬን ነው የምትመለከቱት፣ ስነ ምግባሬን እዩት። የእሷን ስነ ምግባር ይዩት። የኔን ስነ ምግባር ግን ተመልከቱ። እንደውም የመጀመሪያ ስሜ ስነምግባሩ ነበረ። ግን ይኙኝ። እንግዲህ በቃ ታይም ደረሰ፣ ሰዓት ደረሰ። ለወጣ ነው፣ ውልቅ ብዬ ለወጣ ነው። ምን ያህል ስነ ምግባሬን ተመልከቱ። እኔ ሌላው ነገር እንዳታዩ፣ ቦርጬን አትዩት። ምነት ግን ስነ ምግባሬ ግን እዩ። ሰዓት ደረሰ አይደል? ቻው ቻው ቻው ቻው። ቴሌግራሜ ላይ ማለት ነው ቴሌግራም ቻናል አለኝ ዘጠኝ ሺህ ሰው ያለበት እዛ ላይ የዘጠኝ ሺህ ሰው አስተያየት ጠይቄ አለ የሚባል ቅጣት በደብተር ጽፌ አምጥቼ ነው ነገ ምቀጣ ከኒ ካልተበቀልኩ ከሀያ ሰባት በልኩ። ቴሌግራም ላይ የምጽፍልሽ አሁን ገብቼ አሪፍ አሪፍ ቅጣት ላ ቅጽፍልሻለሁ። በእውነት አለ የሚባል ቅጣት ጻፉልኝ ብዬሽ አሁን አስቀምጣለሁ። ከዛ በጽሑፍ የሚያስቀምጡልኝ እንዳለ ጽፌ ይሄ መጠቼ የቅጣት አይነት ነው የምቀጣት ነገር እኔ ካልተበቀልኩ ከአቢ የሴት ስር አለ እንደ ዱባይ ዮሊቨሪ መጥ ነበር ማሲ እኮ ደወለችለት እኮ ደውላለት እኮ። በቃ እኛ ሹፌር ነው የምንፈልገው እንጂ በክብር በጣም መልካም ሰው ነው። እግዚአብሔር እንደነገረኝ ዛሬ ላይ ላይ ኤክስፒሪየንስ ያለው ኢማራት ላይ ከሁለት ዓመት በላይ የቆየ ድራይቪንግ ላይሰንስ ካወጣ ስድስት ወር ያለፈው መንገድ የሚያውቅ ሰው ነው የምንፈልገው፣ አለ አሁ እንደዛ አለ። ሌላኛ ምንም አንፈልግም በቃ ምናምን አለ። በቃ ችግር የለውም። የብራዘር ጉዳይ እንደምንም እንሯሯጥበታለን፣ በእሱ አይሳካም እኔም መሲ ደውላለፍ ነግሮኛል። ግን የቤት የቤት ለሴት ለሴት አሁን ኩና አንተ ድለላ ጀመርክ። እንደ የሴት ደግሞ ማናት? ደሞ እሺ ለወንድምክስ፣ ወንድምክ ነው ማን ነው ደግሞ ሴት? አሁን እኮ ኩዊኖ እኮ እንትን ብላ እኮ ነው። ኩዊኖ እዚህ ላይቭ ላይ ገብታ አረን፣ ድለላ አልጀመርም። በእናትሽ ድለላ ይከፍላሉ እንዴ ስራ ሲቀጠሩ? እኔ ግራ ገባኛ። ከኔ ጋር እንዳትጣላ ድለላ ስራ ጀምረ። እኔ የደላላ ጠላት ነኝ፣ እንዳትጀምር። በጨረሻ አረ ማርያምን ማስኬ ተነቀለ ላጣብቀው አንዴ መጣው። አዎ ላይቭ ላይ እኮ አሁን ኩሪኗ ኮናት አልሰማችሁም? ጋይስ እኔ እንዲ ደላላ ይከፍላሉ። እኔ ድላላ እንዴት ልሆን ይችላሉ ኢትዮጵያ ውስጥ ሆኜ ሲጀመር? እንዴት ሲጀመር? አሁን ኩሪኗ ኮናት እኮ ስራ ምናምን ብላ አላያችኋትም? ኮሜንት ላይ ኩይንዬ ዋትሳፕ ላይ ደዊ እስኪ፣ የታለም እንገራቸው ሰዎቹ። ሴትዮዋ ድለላ ጀመርክ ትለኛለች። ድለላ ኢትዮጵያ ውስጥ ኝ እንዴት ነው ምቻር ምሰራው? ኩይኗ ደዊ እስኪ ቴሌ እንትን ላይ ዋትሳፕ ላይ በዚህ ሃቢባን ድምፅሽን ታሰሚያታለች። ስራ አለ እባካችሁ። ውሽዬ አለ ብላለች። ሚክዬ እሺ እሺ እሺ እሺ እሺ፣ ለማንኛውም እሺ። እንትን ክብሪት ክብሪት፣ እንጀራ የሚቆጥር ባል ይስጥሽ፣ መሽናሽ ይጣመም፣ ካካሽ ይድረቅ፣ ታዝሎ የሚያጨስ ልጅ ይስጥሽ። አንቺ ክብሪታም ክብሪትሽን አጠፋንልሽ። ቅድም ትንፋሽሽ ጠፍቶ ነበረ። አሁን ሰው ሳይኖረኝ አሽሟጠሽ ቅሪ፣ እንዲህ ብለሽ ቅሪ። እንዲህ ብሎ ያስቀርሽ። እንዲህ አሽሟጠሽ ያየሽ ሁሉ ፀበጸብ፣ እንዲህ በቃ እንዲጣላሽ ማለት ነው። አሽሟጣ ብትቀር አስባችኋል? እንዲህ ያለ ሰው አሁን እኮ ዝም ብሎ ደማችሁን የሚያፈላው ያለ ሰው በእናንተ ነው የሚመስሉ። አሽሟጠጠን። እንደው መሽናሽ ይጣመም ምን ምንም ማለት ነው። ስፔሻሊ መሽናሽ። እኔ እኔ በቃ ክብሪት ግን ምንድን ነው ግን አንቺ አንቺስ ባሰ፣ በጣም ባሰ እንጂ። አንቺ አንቺማ በጣም በጣም ጉደኛ ነሽ። ኩና ደ አንተ እየተረገምክ ክፉ እያለችን ብለክ ክብሪት እየተሰድብብኝ አለ እንጀራ የሚቆጠር ባላላት እናቷ አንተ ደግሞ ዝውውር ስል ጠብቀው። እኔ እኮ በግሉ እያጣበቅኩ ነበረ የማስኬ ገመድ ተበጥሶብኝ ተነቅሎብኝ፣ አዲሶቹ እስኪመጡ ጠንካራት ገዢም እንደ በእናትሽ ሌላ ይኸው፣ ሌላ ማስኬ ደግሞ እንዳታስለመጂኝ። ጠንካራት ገዢም እንደ ይኸው፣ ልክ ሚኪ እንትን ነው በከለር አዝዣለሁ፣ ወደ ሀያ ፍሬ ቢጫው፣ አረንጓዴ ይህን ብቻ ማድረገው ያ ሌሎቹ ኦርደሮች እስኪመጡ ነው። እንደዚህ ወጥ የምትገዛው አይደለም፣ ኦንላይን ነው የሚገዛው። እና እስኪመጣ ሳምንት ይፈጃል። ለዛ ነው እስፖርት ጀምሬ ነበረ። እሺ። እና የትሬነር ትሬነር ምናምን አለ። ስትገቢ ከትሬነር ጋር ነው የምትከፊው። እና ትሬነር እንትን ብሎ ነበረ እና ትሬነሩ የላከልኝ ምግብ እንትን ፉድ ፕላን ምናምን ይወጣልሻል። ዝም ብሎ ማግበስበስ ውስጥ አይቻል። ይኸው ፉድ ፕላን ብሎ ማለት ነው። መዳን ያለምን ቤተሰብ አያነበው። እኔ አላነበውም። ተረጉምላለሁ ላክልኝ። ይሄን ቦርጬን ሚኪ ትዳር እንድታገኝ እኔ ቤት ይህን ቦርጭን ማጥፋት አለብህ። ካጥፋው እሺ እኮ አዎ። ይኸውልሽ አሁን ይኸውልሽ እዚጋ ሚሆን ይኸው